ሶስተኛ ዙር የተጅዊድ ትምህርት ስልጠና ምዝገባ በስኬት አጠናቀነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሶስተኛ ዙር የተጅዊድ ትምህርት ስልጠና ምዝገባ እያካሄድን መሆኑ ይታወቃል። ወሊላሂል ሐምድ በትላንትና ዕለት ይህንን ምዝገባ ያጠናቀቅን መሆኑን እየገለጽኩላችሁ የተጅዊድ ትምህርት ስልጠና ያለፋችሁና እንዲሁም ደግሞ መመዝገብ ፈልጋችሁ ያልተመዘገባችሁ ካላችሁ በቀጣይ ዙር እንሻላ የምንመዘገብ ስለሚሆን በቀጣይ ዙር እንድትጠባበቁን እየገለጽኩላችሁ በመደበኛ የቁርአን አስተምሮት ከኛ ጋር መሳተፍ የምትፈልጉ ግን አሁንም በመዝገባ ላይ መሆናችንን እገልጽላችኋለሁ። አስተምሮታችን ከፊደላት ከአልቃኢደት ኑራንያ ጀምሮ እስከ ቁርአን ሕፍዝ የሚደርስ ሲሆን በተጨማሪም የተጅዊድ አስተምሮትና የሸሪያ እውቀት ትምህርትን የተርቤተል ኢስላሚያ ያካተተ ይሆናል። ሳምንቱን ሙሉ ከኛ ጋር በመደበኛ መቅራት መሳጠፍ መማር የምትፈልጉ ሁሉ በ0914042804 በቴሌግራም ወይንም በዋትሳፕ በማናገር መመዝገብ የምትችሉ መሆኑን እየገለጽኩላችሁ ለሌሎችም ይደርስ ዘንድ ይህንን ቪዲዮ ሼር በማድረግ እንድ ታስተላልፉላቸውና እንዲደርሳቸው እንድታደርጉ ጠይቃለሁ። ወሰላሙ አሌይኩም ወረህመቱላህ ወበረካቱሁ።